ቤተሰብ እንዴት ናችሁ ዛሬ እንግዲህ እነ ቡራን አይታችኋል በጣም ያምር ነበረ ፍራንኩ በጣም ደስ ብሎኛል እንደዚህ ሲሆኑ በጣም ነው የሚያስደስቱ ማለት ነው ዛሬ ቅድም ነግሬያችሁ ነበረ ሰርፕራይዝ እንዳለ ያ ቡራ ሁሌ ሰርፕራይዝ እንዳደረገ ነው በጣም ነው የምንወድ ቡራዬ እንግዲህ ሀይሚ ደግሞ አንዳንዴም ሰፕራይዝ አድርጊ እንጂ ሁሌ ቡራ ሆነ ሰርፕራይዙ ቅድም ነግሬያችሁ ነበር ቡራ ሀይሚ ሰፕራይዝ እንደሚያደርጋት። እግዚአብሔር ስጦ የሚገርም ሽቶ ለሃይሚ ገዝቶ አመቶ ሰጥቷታል። በጣም ደስ ይላል። ፕራንኩም ደስ ይል የሚል ነበረ። አብሶ ደግሞ ወገቡ ላይ የተቀመጠችውና ስጨፍርበት የነበረው በጣም ያዝናና ነበረ። ግን በዛን ሰዓት ደግሞ የሆነ የሚያስከፋ ነገር ደግሞ ሰማን። እኔ ማውቅ ነበር ከሁለት ከሶስት ቀን በኋላ ቡራ እንደሚሄድ፣ ነግሪያችሁም ነበር የዛሬ ሶስት ቀን ምናምን እንደሚሄድ ነግሬያችሁ ነበር። ግን የሃይሚ አለመሄድ ልቤን ስፕርን ያደረገው፣ ቤተሰብ አብሮ ቢሄዱ ደስ ይለኛል። ለጠላትም ለወዳጅም ለምንም አብሮ ቢሄዱ በጣም ደስ ይለኝ ነበር። ግን ቡራ እሷን ለማስደሰት ነው፣ ዛሬ እንግዲህ እንደዚህ እየሆነ የነበረው እሷ እንዳይከፋት ነው። እኛንም እንዳይከፋን እያደረገ ነበር። ግን ምን ዋጋ አለው? እኔ በጣም ከፍቶኛል ዛሬ። የእነሱ አብሮ መሄድ ነው የሚሻለው። በጣም ብዙ ብዙ ብዙ እኔን እኔ ማርያም እንዳላፍር፣ እግዚአብሔር ሆይ እኔን አያሳፍረኝም። እንደማላፍርበት አውቀዋለሁ። ምድረ እከካም አንድ ሁለት ልጆች አሉ ከእኔ ጋር የተፎካከሩ። ቡራ ብቻውን እንደሚመጣ ነበር ሲፎክሩብኝ የነበረው። ይሄው እንዳሉም እንግዲህ ቡራ ብቻውን ነው የሚሄደው። በጣም ተናድጃለሁ። ቤተሰብ በጣም ከሚገባው በላይ ነው የተናደርኩት። ቪዲዮን ሳየው ጭንቀት ነው የለቀቀብኝ እና ግን በጣም ደሞ ደስ የሚለው ነገር ደግሞ ፓርት አለው እንደዚሁ ሲነገረኝ ደግሞ ሀይሚ ከሱ ኋላ እንደምትሄድም ተነግሮኛል። እንግዲህ እውነቱን አላውቅም፣ ብቻ እሱ ከሄደ በኋላ ሃይሚ እዛ ሄዳ ሰፕራይዝ ታደርጓለች ምናምን ነገር የሚባለው ሰምቻለሁ። ብቻ እግዚአብሔር አድርጎ ነው የምለው ከምንም በላይ ውዶቼ እኔ በጣም ነው በቃ የተበሳጨሁት፣ በጣም ከሚገባው በላይ አብሮ ቢሄዱ ደስተኛ ነበርኩኝ። እኔ በእናታችሁ በጣም እኔ እንጃ ብቻ። ሀይሚ ትሄዳለች፣ ሀይሚ መሄዱ አይቀርም ትሄዳለች። ማንም ጠላት ደስ አይለውም። እኔ ደግሞ እግዚአብሔር አምላክ እኔን አያሳፍረኝም። ሀይሚ ትሄዳለች በእርግጠኝነት። ሀይሚ ሄዳ ሰፕራይዝ ታደርገዋለች። እውነቴን ነው የምናገሩ። ታያላችሁ፣ ለማየት ያብቃችሁ። እና ዛሬ እንግዲህ ቡራ የሚያምር ሽቶም ሰጥቷታል። እሷ እንዳታዝን ሆደ ባሻ ስለሆነች አልቃሻ ነች እኔ ብጤ። እኔ ሞዳው ማርያምን ወዳው በቃ ወንባ ነው የሚተናነቀኝ። ሆን ነገር በእነሱ መሃል እኔ ለደቂቃ አብሮ እንዲለያዩ እኔ ማርያምን አልፈልግም ለደቂቃ እንዲለያዩ አልፈልግም። በቃ ቤተሰብ እነዚ እኔ እንጃ ሲለያዩ፣ አብሮ እንትን ብለው አብሮ እየሰሩ ሲለያዩንም ተለያይቶ የሚቀሩ ነው የሚመስለኝ። እግዚአብሔርን ነው የምለው እንኳን ሲጣሉ እንኳን በቃ ተለያይቶ የሚቀሩ ነገር ነው የሚመስለኝ ቤተሰብ። ስለዚህ በጣም ነው ውስጤ እንትም ሊሆነ በቃ ያስጠላኛል፣ ለምን እንደሆነ አላውቅም። እና ሁላችሁም እንደሚደብራችሁ አውቃለሁ። ይደብረናል። ያው እሱ ሲሳፈር አብሶ ደግሞ ሀይሚ ስትሸኘው በጣም ከባድ ነገር ነው። ሀይሚ እየሸኘችው እያለቀሰችው ማየት ለእኔ እንደ እኔ እንጃ በቃ ለእኔ በጣም ከባድ ነገር ለሁላችንም ከባድ ከባድ ነገር ነው ብቻ እንደሰታለን እንደሰትበት ነገር ደግሞ አለ። ሀይሚ ትሄዳለች ታያላችሁ። ጭምጭምታም ሰምቻለሁ። ያቡሩኬ ቀድሞ ቢሄድም ጭምጭምታ ሰምቻለሁ፣ ሀይሜ ሂዳ ሰርፕራይዝ እንደምታደርገው። ግን ግን አብሮ ቢሄዱ እጅ ላይ ተያይዘው እንደዚህ አብሮ ቢሄዱ በጣም ደስ ይለኝ ነበረ። በጣም ያናደዱኝ ልጆች አሉ፣ ቤተሰብ በጣም ያናደዱኝ ያቃጥሉኝ ልጆች ስላሉ፣ ሰምታችኋል ስንት ስድብ የተሰደብኩኝ ስንት ነገር አንቺ ታያለሽ፣ ብሩኬ ብቻውን ነው የመጣው። አንቺ ታፍሪበታለሽ። ብዙ ነገር ሰምታችኋል። እስከ አህያ እስከ መባል ድረስ ነው የተሰደኩት እንደምታውቁት ማለት ነው። እና ይሄን ሁሉ ነገር እንትን ብለን ያው ቡራ ብቻውን ሲሄድ በጣም ያናዳል። እውነቴን ነው የምናገረው። ቤተሰብዬ፣ ብቻ ምንም ሊደረግ አይቻልም። ሁላችንም በጸሎታችን ማገዝ ነው። ክፉ አይንካቸው፣ አይለያያቸው መድኃኔዓለም አብሮ እንዲሄዱ ደግሞ የሆነ ነገር መጣር አለብን። ቤተሰብ በቃ መጣር አለብን አብሮ አብሮ ተያይዘው እንዲሄዱ ማለት ነው። ብሩኬ ብቻውም ሄድ የለበትም ቤተሰብ ብሩኬ ብቻውም ሄድ የለበትም። ለጠላትም ለወዳጅም በቃ የሆነ ነገር እንደው በተፈጠረና ብሩኬ በቀረና እንዶ ቀስ ብለው ከሃይሚ ጋር ቢሄዱ ነው ማለት ማርያምን ነው የምላችሁ። እኔ እንጃ በቃ እኔ ደብሮኛል። ወዲ ውስጥ ሽክክ ነው ያለው በቃ በጣም እኔ እንጃ ብቻ። ሰላም ሰላም ይሄድ እግዚአብሔር ሰላም መንገድ ያርግለት ነው ምለው፣ ውዶቼ ብቻ ለሁሉም ጊዜ አለው። በፕራንኩ ምን እንደተዝናናችሁ እርግጠኛ ነኝ። ያው ደስ ቢለኝም በፕራንኩ ሀይሚን እንዳይከፋት ብዙ ብዙ ነገር እያደረገ ነው ብሩኬ። እኛንም እንዳይከፋን ነው እኮ ያባብላል። የእኔ አባት እኛንም ያባብላል። ሀይሚን አባብለ እኛንም አባብለ ትችላለህ ቡራይ እኛ እንረዳሃለን፣ ችግር የለውም ግን ሀይሜ እኔ እንጃ በጣም ታሳዝናለች። አሁን የሁለት ቀን ሶስት ቀን ቀረ ሲባል እኔ እንጃ ምን አይነት ስሜት ውስጥ እንደምትገባ ከባድ ነው። ደግሞ ልጅቷ በጣም ወደ ባሻ ነች እውነት። ስለዚህ እኔ ታሳዝነኛለች። እኔ ብሩኬ ካጠገባ እንዲለያት እንኳን ለደቂቃ አልፈልግም እውነቴን ነው የምናገረው። ቤተሰብ እንግዲህ መልካሙን ነው የምመኝላቸው ምንም ሊደረግ አይቻልም። ከአሁኑ እየከፋኝ ነው ቤተሰብ ማርያምን ከአሁኑ በጣም እየከፋኝ ነው። ብቻ እኔ ለሎካለ ጀምሮ በቃ ክፍት አለኝ በአንድ ጊዜ እና አብሽር በቃ ሁላችሁ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። አይሚዬ የኔ ቆንጆ የኔ መልካም ሴት ሁሉ ነገር ይስተካክላል። ቴጅ አለሽ፣ አንቺም ከእግዚአብሔር ጋር እና ያለን እንግዲህ ምን እንደሚፈጠር ውዶቼ። ስሜታዊ ሲሆን እዚ ጋር ማየት አልችልም። ቪዲዮ እንደዚህ ካሜራ ማየት በጣም ይከብደኛል ቤተሰቡ፣ ለዛ ነው እሺ። ወዳችኋለሁ፣ ቻው።